ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ወደ እናንተ የሚደርሰው ዜና ቤተክርስቲያናችን ተጀምሯል። ከዜናዎቹ ጋር ያረካል አድማሱ አብሬያችሁ እቆያለሁ። ቀዳሚ ወዳደረግነው ዜና እናልፋለን። በብፁዕ አቡነ ኤልያስ የተመሰረተው ዝክረ ነዳያን ዘአበዊነ የበጎ አድራጎት ድርጅት በዳግማዊ ምኒልክ መታሰቢያ መምህራንና ቀሳውስት ማሰልጠኛ ታዕካ ነገሥት በአታ ለማርያም ገዳም ለአብነት ጉባኤ ቤትና ለአረጋውያን ጓለማውታ የ500 ሺህ ብር የገንዘብ ድጋፍ አደረገ። ሙሉቀን ሐሰን ተጨማሪ አላት። ዲአን ዘአበዊነ ዝክረነ የበጎ አድራጎት ድርጅት ለዳግማዊ ምኒሊክ መታሰቢያ በአታ ለማርያም ገዳም ለአብነት ጉባኤ ቤትና ለአረጋውያን ህጻናት ማሳደጊያ የ አምስት መቶ ሺህ ብር ድጋፍ አደረገ። ማህበሩ በልማት ምክንያት ቤታቸው ፈርሶ ለሚገኙ መነኮሳትና መነኮሳያት እንዲሁም ለአብነት ተማሪዎች የገንዘብ ድጋፍ በብፁዕ አባታችን ብፁዕ አቡነ ኤልያስ በኩል ድጋፍ የተሰጠ ሲሆን፣ ብፁዕነታቸው ቦታው ላይ ተገኝተው ያሉበትን ሁኔታ አይተው በመዲናችን አዲስ አበባ ውስጥ በእንደዚህ አይነት ሁኔታ አገልጋዮች በመኖራቸው እናዝናለን ብለዋል።

በእውነቱ የዕለት ሲሳይ የሚያገኙበትን መንገድ ሁላችን ማሰብ ስለሚያስፈልገን እግዚአብሔር አምላካችን ይርዳን። በተደረገው ድጋፍ ማዕበሩና ብፁዕ አባታችንን ያመሰገኑት የደብሮ አስተዳዳሪ ለደቀ መዛሙርት መፍለቂያ የሚሆን መማሪያ ቦታ ያስፈልጋል ያሉ ሲሆን ደቀ መዛሙርቱ ከሌሉ ቤተ ክርስቲያንን ማስቀጠል እንደሚከብድም ገልጸዋል። በኮሪደሩ ምክንያት ሙሉ ለሙሉ የነበረው የአብነት ትምህርት ቤቱ የደቀ መዛሙርቱ መኖሪያ እንዲሁም ደግሞ የአባቶች አበ መነኮሳት መኖሪያ እንዲሁም የእናቶች መነኮሳያት መጦሪያ የነበረው እንዲሁ ሕፃናት ማሳደጊያ የነበረው ሙሉ ለሙሉ ቤቱ ፈርሶ ይሄን የትምህርት ቤቱንም እዚሁ ላይ ስለተፈቀደልን ቤተክርስቲያናችን ያላት ዋናው አቅሟ የመማር ማስተማሩ ነው። ቤተ ክርስቲያናችን የምትኖረው በመምህራንና በደቀ መዛሙርት ነው። ደቀ መዛሙርት ከሌሉ ተከታይ ሊኖር አይችልም። ቤተ ክርስቲያን ብናንጸው ብንሰራው ዋጋ አይኖረውም። ስለዚህ ተከታዮች አፍርተን መምህራንን ተተኪ ካላፈራን ቤተ ክርስቲያን መስራቱ መገንባቱ አላስፈላጊ ነውና ይሄንን ዋናውን የአብነት ትምህርት ቤቱንና የአባቶች አቦ መነኩሳት መኖሪያና የእናቶቻችን ለሀገር አበርክተው ስራ ሰርተው የሚጦሩበት ቤት የነበረው አሁን በመንግስት በመልሶ ማልማት የፈረሰውን እንደገና 2456 በተለዋጭ መንግስት ስለሰጠን ያንን የምንሰራበት ጊዜ ላይ ስለደረሰ አሁን ያለን ቦታውን ተቀብለናል። ለመስራት ግን የአካባቢው ሕዝብም በመልሶ ማንሳት በመልሶ ማልማት ስለተነሳና ከዚህ ቦታ ወደ ሌላ ቦታ ተዛውረው ስለሄዱ እዚህ ያለው እንደምታዩት ያለነው መምህራኑና ደቀ መዛሙርቱ እንዲሁም እናቶች መነኮሳያት አባቶች መነኮሳት ናቸው። ስለዚህ ይህንን የምታዩ ሁሉ በውስጥም በውጭም ያላችሁ ይህንን ታሪካዊ የሆነ ገዳም ትምህርት ቤት በአጭር ጊዜ ሰርተን ድሮም የሰሩት አባቶቻችን እናቶቻችን ናቸው። ዛሬም ያው መስራት ያለብን ተተኪው ትውልድ ነው እና ስለዚህ ይህንን ሰርተን ለገዳማችን ማበረከት ይኖርብናል። ለተፈጠረው ችግር ሰለባ የሆኑት መነኮሳያት ቤተ ክርስቲያኗ ከባድ አደጋ ላይ እንዳለች ገልጸው የምዕመናን እርዳታ እንደሚያስፈልጋቸውም ገልጸዋል። እኛ ሀቢያታችን የሚሆን አላቅም፣ ቤቱም ፈርሳል። በላያችን ስለዚህ የመጣ ያስፈ አሳስቡልን አፈር ውስጥ ነው። በአታ እንደ ድሮ አይደለችም፣ ፈርሳለች። ከተማሪ እስከ ጦረተኛ የለችም። ቤተ ክርስቲያን የሆነች እንጂ ምንም የለችም። ቦታ ጠፍቶ የለችም። ስሙ ብቻ ነው ያላት በአታ። በአታ ያስዋት ሁሉ ያስባት ያስዋት እህቴ የለችም። በአታ ስሙ ነው ያለ እና ብዙ አባታችን ላደረጉልን ነገር ሁሉ እግዚአብሔር ይስጥልን፣ እድሜ ይስጥልን፣ ጨምሮ ጨምሮ እድሜ ይስጥልን፣ ያቆይልን አሁንም ደግሞ ወደፊትም ደግሞ እንደዚሁ አሁን እንዳዩት ያው ወድቀን ነው ያለነው። ቤታችንም እዚህ ጭቃ ውስጥ አፈር ውስጥ ነው ያለ ያለነው ከስር የሚመነጭ ነው። የሰንበት መጠጫ ውስጥ ነው ያለነው። ቆርቆሮ በቆርቆሮ ነው። ብርዱም ይሄው እንዳለ ሰውነታችን ሁሉ በሽተኛ ሆና እዚህ ከገባን ጀምሮ እንግዲህ እንዳይለዩን እስከ መጨረሻው እግዚአብሔር እድሜ ይስጥልን። እንዳይለዩን እስከ ወዲያኛው ድረስ ነው እኔ የምለው። የገዳሙ ሁኔታ በጣም አስፈሪ ነው። ያለነው ጭቃ ውስጥ ነው፣ ቤት የለንም። ቆርቆሮ በቆርቆሮ ነው። ብርድ ልንሞት ነው። ብርዱ በጣም ፈተና ነው እና፣ ስለዚህ በጣም በጣም አስጊ ላይ ነን ያለ ነው የምንኖረው። ዘጠኝ ሰው ከአንድ ክፍል ነው፣ በጣም አሰቃቂ ነው። ግን እግዚአብሔር ቸርነቱ ብዙ ስለሆነ ይዞናል። ጤናውም ቢሆን ያው እየወሰመን አለን፣ ግን እስካሁን ያለ ነው በእርዳታ ጭምር ነው። ምእመናን እየረዱን ነው ራበን ስንል ደርሰውልናል። አባታችን ደግሞ በይበልጥ ድምጻችን አድምጠው በቀደም አግኝቻቸው ነበረ እመጣለሁ አለው ብለውኛል። ባሉት መሰረት ፈጽመውልናል። የሚተባበሩትንም እሳቸውንም ክፉ አይንካቸው ጸጋውን ያድልልን። በደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ቅጽር ግቢ ውስጥ እየተገነባ የሚገኘው የእመቤታችን ቅድስት ድንግል ማርያም ህንፃ ቤተ ክርስቲያን ለማጠናቀቅና ለገዳማውያን ቀለብ መግዣ የሚሆን ምእመናን እንዲተባበሩ ጥሪ ቀረበ። ለዝርዝሩ መምህር ጌታቸው በቀለ። በኢትዮጵያ በጥንታዊነታቸው በታሪካዊነታቸውና በገዳማዊ ህይወት በግንባር ቀደምትነት ከሚጠቀሱት ገዳማት አንዱ የደብረ ሊባኖስ አቡነ ተክለሃይማኖት አንድነት ገዳም ነው። ገዳሙ በርካታ የልማት ስራዎችን እያከናወነ የሚገኝ ሲሆን በተለይም በዘመናዊ ዲዛይን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓትና ትውፊት በጠበቀ መልኩ እያስገነባ የሚገኘው የእመቤታችን የቅድስት ድንግል ማርያም ህንፃ ቤተ ክርስቲያን አንዱ ነው። የዚሁ ታላቅ ገዳም ፍሬ የሆኑት የቡኖ በደሌ ሀገር ስብከ ጳጳስ ብፁዕ አቡነ ፍሬም እንደገለጹት ደብረ ሊባኖስ ላይ ትልቅ የእመቤታችን የቅድስት የቅዱስ ድንግል ማርያም ህንፃ ቤተ ክርስቲያን እየተሰራ ነው የመቤታችን ጽላት ጻድቁ አቡነ ተክላይ ባኖት በሕይወተ ሥጋ በነበሩበት ወቅት ሰሌን ጋርደው በገል እያጠኑ በደብረ አስቧዋሻ ሲጸልዩባት የነበረ ጽላት መሆኑን አብራርተዋል ደብረ ስ ላይ ትልቅ የሚታችን ቤተክርስቲያን እየተሰራ ነው ግዙፍ ቤተክርስቲያን ነው የተጀምሮ ያለው እና ይህ ገዳም ከራሱ ከሚበላው ንፍሮ ከሚቀቅለው ከዳቤው ላይ እየቀነሰ እየቆነጠረ ቤተክርስቲያን ነው እየሰራት እያሳ ነጻት ነው የሚገኘውና እቺ ጽላት ደግሞ አባታችን ተክለ ሃይማኖት ሰሌን ጋርደው በገል እያጠኑ ደብረ አስቧዋሻ ይዘዋ ሲጸልዩባት የነበረ ጽላት በዚህ በመስቀል ቤት ነው የምትኖረው እና ብዙ አባታችን አቡነ ቆስጦስ ለምንድነው እቺ ጽላት እዚህ ተዘግታ የምትኖረው ሀገር ህዝብ ባረከበት ወጣ ነጻ መውጣት አለባት። ራሳችን ራ ከዚህ መስቀል ቤት ሆና እንግዲህ በአመት አንድ ጊዜ ጥር አስተሪዮ ነበር ወረዳ ዛታች የምትባርከው። ጥር አስተሪዮ ከዚህ እየወረደች ማለት ነው ከመስቀል ቤት ግን አቡ አባታችን አቡነ ኳስቶስ ለምንድን ነው ቤተ ክርስቲያን ይሰራላት አባታችን ተክለ ሃይማኖት ሲማጸኑባት የነበረች ጽላት። አባታችን ተክለ ሃይማኖት ነው ሰሌን ጋርደው ደው በክፉ ዘመን ሲጸልዩባት ሲማጸኑባት ጽላት በስርዓቱ ቤተ ክርስቲያን ይሰራላት በማለት ያው ትልቅ ግዙ ቤተ ክርስቲያን ሰርቶ ምናምን እየተረባረቡ ገዳሙ ከራሱ ከሚያገኘው ከወርጨውም ከንፍሮውም ላይ እየቀነሰ ቤተክርስቲያኗ እያሳነጻ ነው። እና ስችንም ቤተክርስቲያን ተረዳርተን የሁላችንም አስተዋጽኦ ሊደረግ ይገባል። በብፁዕ አቡነ ቀውስጦስ አሳሳቢነት መሰረት አዲስ ሕንፃ ቤተ ክርስቲያን ሊታነጽ መቻሉን የገለጹት የገዳሙ አበምኔት አባ ሐብተ ማርያም ገብረ መስቀል፣ ህንጻውም በሦስት ሺህ ካሬ ሜተር ላይ ያረፈ ምድር ቤትና ፎቅ ያለው መሆኑን ገልጸዋል። ህንፃው ከተጀመረበት ጊዜ ጀምሮ በብፁዓን አበው ሊቃነ ጳጳሳትና በምዕመናን አስተዋጽኦ ስራው ሳይቋረጥ እስካሁን እየተሰራ መሆኑንም አክለው ገልጸዋል። በመቤታችን በቅድስት ድንግል ማርያም ስም የሚታነጽ አድቋ አቡነ ቅዱስ ተክለ ሃይማኖት ሲማጸኑ ባት የነበረችው በህይወት ዘመናቸው ሲጸልዩ ባት ሲማጸኑ ባት የነበረች የቤታችን የቅድስት ድንግል ማርያም ጽላት ስለነበረች በዚህ በመስቀል ቤት ተደርባ ትኖር ነበርና ራሷን ችሎ ቤተ ክርስቲያን መታነጽ አለበት። ህዝቡ ለበዓላት በበዓላት ጊዜም ህዝቡ እየበዛ በይበልጥ ግንቦትና ነሐሴ እንዲሁም ታህሳስ የመጣበብ ሁኔታ ስላለ አገልግሎቱ ምቹ እንዲሆን ሶስት ሺ አራት መቶ ካሬ ላይ ያረፈ ህንጻ ቤተ ክርስቲያን ከስር ምድር ቤት ቀጥሎ የገርል ማስነበቢያና የተለያዩ ሙዚየም የሚደረግበት ከዚያ እንደገና ሶስተኛ ላይ ዋናው ቤተ ክርስቲያን እየተሰራ ይገኛልና አሁን በጥሩ ሁኔታ ይገኛል እየተሰራ ነው ያለውና፣ ይህንንም በብፁዕ አባታችን አቡነ ማቴዎስ ከልጆቻቸው በማስተባበር ትልቅ አስተዋጽኦ እያደረጉ ህንጻ ቤተ ክርስቲያኑንም እያሰሩልን ይገኛልና፣ እንዲሁም ብፁዕ አባታችን አቡነ ቀውስጦስ ይኸውና ደከመኝ ሰለቸኝ ሳይሉ ገዳሙን በመርዳት በማገዝ በአዲስ አበባ አድባራትና ገዳማት እየዞሩ ከኛ ጋራ እያስተባበሩ ጥሬ መሸመቻውን ህንፃ ቤተ ክርስቲያን ማሰሪያውንም ጭምር እያገዙን ያለበት ሁኔታ ነው ያለው። በመጨረሻም አዲሱን ታሪካዊ ህንፃ ቤተ ክርስቲያን ለማጠናቀቅና ለገዳማውያኑም ቀለም መግዣ የሚሆን መላው ኦርቶዶክሳውያን እንዲተባበሩ አባቶች ጥሪ አቅርበዋል። ህንፃው የሚገርመው ነገር የእግዚአብሔር ፈቃድና ጥበብ እግዚአብሔር ነው። በዚህ ጊዜ እንኳን ህንፃ ቤተ ክርስቲያን ሊገነባ በአዲስ አበባ ሁሉ ዛሬ ቆሟል። ወወቅቱ ሁኔታ ማለት ነው። እኛ ግን እስካሁን ስራው አልቆመም። እንግዲህ ወደ ላይ ወጥቶ አሁን የዶም ስራ ነው እየተሰራ ያለው ስራ አልቆመም። በገንዘብ ጥረት ስራ አልቆመም። ይሄውም የኢትዮጵያ ምእመና ልጆቻችን ብፁዓን አባቶቻችን እያስተባበሩልን ያው ስራው አልቆመምና አንደኛ እንግዲህ ይህን ሚዲያ የሚከታተሉ የጻድቁ የአቡነ ቅዱስ ተክለ ሃይማኖት ልጆች ይህንን እገዛ እንዲያደርጉልን ህንጻ ቤተ ክርስቲያኑም ደረጃ ወይም የቤታችን የቅድስት ድንግል ማርያም ህንጻ ቤተ ክርስቲያን ስለሆነ ያው ብንሰጥ ብናደርግ ምን ባረከው ብንሰራ ምን ባረከው እኛው ራሳችን ተጠቃሚዎቹ ስለሆን፣ ያው ይህን ሚዲያ የሚከታተሉ ሁሉ ይህን ህንጻ ቤተ ክርስቲያን የምንፈጽምበትን የምንጨርስበትን እገዛ እንዲያደርግልን። ሁለተኛ ደግሞ ያው በጸጥታው ስጋት በገዳሙ ላይ ብዙ ችግሮች አሉ። ከዚህ ከገለጽኩት በላይ ተጠቃሚዎች ስላሉ መቁነኑም እንዳይጓደል ዳቤውም እንትን እንዳይል በችግር ምክንያት ገዳሙ እንዳይፈታብን፣ ያው ገዳሙ ይፈታል ብለን አናስብም፣ ቃል ኪዳን አለ። ግን እኛም የራሳችንን እገዛ አስተዋጽኦ ማድረግ ስላለብን ያው ይህን ሚዲያ የሚከታተሉ የጻድቁ የአቡነ ቅዱስ ተክለ ሃይማኖት ወዳጆች ሁሉ እንዲያግዙንና ገዳሙን እንዲረዱልን ለማለት ነው። እዚህ ቦታ ላይ የሚጸለጽ ለሀገር ለዓለም እንደሚጠቅም ነው እና ይህም ቦታ ልንረዳ አብነት ትምህርት ቤቱ ልንደግፍ ገዳሙ ልንደግፍ ተግባር ቤቱ እንዳይቋረጥ፣ በተለይ በአሁኑ ወቅት ብዙ መና ወደዚህ መምጣት አቁመዋል። እንደምንመለከተው ሁሉ እንደም ብፁዕ አባታችን አቡነ ቆሱ በአዲስ አበባ ገዳማትና አድባራት ላይ እየዞሩ እያስተባበሩ ነገ ተንባ ተግባር ቤት ሳይዘጋ ገዳሙ ሳይዘጋ መናንያው ሳይበተኑ እንድረስ ብለው እያስተባበሩ ነው። ገዳሙን እያቋቋሙ እህል እያስጫኑ ነው ያሉት ና ስለዚህ ሁላችን ይህን ነገር እንከታተል ለዚህ ድጋፍ ልናደርግ ይገባል። ገዳሙ እዚህ የሚኖር መናንያን ለሀገር ነው የሚጸልዩት፣ ለዓለም ነው የሚጸልዩት። ራሳቸው እርሻ የላቸው እርስ ጉርሶ የላቸው የግል ለሀብት የላቸውም ና ስለዚህ ሁላችን ልንደገብ ከጎናቸው ልንሆን ይቀባል። አብነት ትምህርት ልናበረታታ ይገባል። በተለይ ብፁዕ አባታችን አቡነ ማቴዎስ ደግሞ ትልቅ አስተዋጽኦ ለዚህ ገዳም ና ለደብረ ዙቋላ ገዳም ትልቅ አስተዋጽኦ የሚያደርጉ አባታችን ናቸው። እንግዲህ የምትከታተው ጠቅላላ ደብረ ገዳም የሁላችን የከሌ የሚባል አይደለም፣ የነገሌ ነው የሚባል አይደለም። ደብረ ውስጥ ገዳም ሁሉን አለም አቀፍ ነው። ለዓለም የሚጸልይ ለህዝብ የሚጸልይ ለሀገር ጠቅላላ መከታ የሆነ ገዳም ነው። ልጆቻቸው የሚማሩበት ገዳም ነው። የሁላቸው ልጆች ስለሚማሩ ይህን ልትደግፉ ይገባል። በጌዲዮ ኮሬና ቡርጂ ሀገረ ስብከት የረጴ ቅድስት ማርያም ቤተ ክርስቲያን ከፍተኛ የእሳት አደጋ ደረሰባት። ዝርዝሩን ሰናይት ባንተ ትነግረናለች። በጌዲኦ ኮሬና ቡርጂ ሀገረ ስብከት ከዲላ ከተማ ወጣ ብሎ በሚገኝ ገጠር አካባቢ የምትገኘው የረጲ ማርያም ቤተ ክርስቲያን ከፍተኛ የሆነ የእሳት አደጋ እንዳጋጠማት የሀገረ ስብከቱ ሊቀጳጳስ ብፁዕ አቡነ ገሪማ ገልጸዋል። ብፁዕነታቸው ከአደጋው ማትረፍ የተቻለው ታቦተ ሕጉን ብቻ መሆኑን አብራርተው የአካባቢው ማህበረሰብ እሳቱን ለማጥፋት ከፍተኛ ጥረት ማድረጉንና በአካባቢው ያለው ምዕመናን የደረሰባቸው ጥልቅ ሐዘንን ተመልክተው አጽናንተው መመለሳቸውን ተናግረዋል። ከዲላ ከተማ በጣም ወጣ ይላል እንጂ በጣም አስቸጋሪ መንገድ ያለው ቦታ ላይ ነው ያለችው ቅድስት ማርያም ቤተክርስቲያን ናት። የእሳቱ መነሻ ይሄ ነው ተብሎ አልተገለጸም። ብዙ ጉዳት ደርሶበታል። መቅደሱ በይበልጥ እግዚአብሔር ይመስገን ካህናቱ ተረባርቦ ጽላቱን አስወጥተዋል። እንደዚህ የመሳሰሉ ነገሮች ወጥተዋል። ህዝቡ ግን በአንድነት ሆኖ በሚገርም ሁኔታ ተረባርቦ እሳቱን ለማጥፋት ብዙ መስዋዕትነት ከፍሏል። የእኛ እምነት ተከታይ ብቻ አይደለም፣ የፕሮቴስታንት እምነት ተከታዩ ሁሉም ተረባርቦ ነው እሳቱን ያን ያህል አሁን ያለውን አደጋ ለመታደግ የቻለው ማለት ነው። እና በቦታው ላይ እኔ እራሴ ደርሼ ህዝቡ በጣም ከፍተኛ አዘን ላይ ነበር፣ አጽናንቼ ተመልሻለሁ። የአካባቢውን ምዕመናን ለማጽናናትና ቤተ ክርስቲያኗን መልሶ ለመገንባት በሀገረ ስብከቱ እየታቀደ ስራ መኖሩን ገልጸው፣ ሁሉም ኦርቶዶክሳውያን እንዲሁም ማህበራት እገዛ እንዲያደርጉ ጥሪ አቅርበዋል። በእውነት እነዚህ ህዝቦች ይህን ቤተ ክርስቲያን ሲሰሩ ያኔ እንደ አሁን እንኳን አሁን ያህል የምንሮጥበትን እንኳን መንገድ የሌለበት በአስቸጋሪ ሁኔታ የሰሩት ቤተ ክርስቲያን ነው በሚገር እና ያ በአስቸጋሪ ሁኔታ የሰሩት ቤተ ክርስቲያን ሲወድምባቸው፣ የመስራት አቅሙ የላቸውም። ቤተክርስቲያኑ ደግሞ ቶሎ ወደ አገልግሎት መግባት ካልቻለ ደግሞ ብዙ የምናጣው ነገር አለ። እንደዚህ አይነት ነገር በሚሆንበት ሰዓት ይሄ ህመም የተሰማው ሰው ሁሉ መረባረብ ይጠበቅበታል። እኛም አሁን ዛሬ ያንኑ እንትን ኮሚቴ ልናዋቅር ነው። ያንን ይፋዊ የሆነ መግለጫ ሰው የሚረባረብበትን ነገር እናደርጋለን። በዛ ላይ ተረባርበው ወደ አገልግሎት ቤተክርስቲያኑ ለማግባት የሁሉንም ሰው እጅ ይጠይቃል ማለት ነው። ስለዚህ ሁሉም ተባብሮ ይሄንን ህዝብ ልንደርስለት ይገባል። በእውነት የተጎዳ ህዝብ ነው በተለያየ አይነት መንገድ እና ከዋናው ከጽላቱ በስተቀር ያለው በሙሉ የንዋየ ቅዱሳት ወድሟል። ትናንት ባየወት ማለት ነው በአብላጫው ስለዚህ ምንድን ነው በዚህ ሁሉም በያቅሙ ማይበራትን በዚህ የሚሳተፉም እንዲሳተፉ ነው። ማያ ቅዱሳትንም በማቅረብ ሌሎችንም ነገሮች የሚቻሉ ለቤተክርስቲያን የሚያስፈልግ ከዜሮ ነው አሁን ቤተክርስቲያን የምትነሳው ማለት ነው። ስለዚህ ያንን ለማድረግ ሁሉም እንደየጸጋ ስጦታው እንደ ተቋቋመበት ማኅበር ዓላማ ሁሉም እንዲረባረብ ነው። ጥሬን ማስተላልፈው የቤተክርስቲያን አምላክ ሁሉንም ይጠብቅልን ነው የምንለው እኛ። ዶክተር አለማየሁ ዋሴ በቤተ ክርስቲያን ደን ልማት ላበረከቱት አስተዋጽኦ ከቅድስት ቤተ ክርስቲያን ሽልማት ተበረከተላቸው። ሰላም አምባዬ ተጨማሪ አላት። ዶክተር አለማየሁ ዋሴ የአመልድ ኢትዮጵያ ዋና ዳይሬክተር በደን ልማት ላደረጉት አስተዋጽኦ ከቅድስት ቤተ ክርስቲያን ሽልማት ተበረከተላቸው ሰኔ አራት ቀን 2017 ዓ ም በድርጅቱ ዋና መስሪያ ቤት በተከናወነው የእውቅና መርሃ ግብር ላይ የምስጋና ወረቀትም ዶክተሩ የሚመሩት አመልድ ኢትዮጵያ ላበረከተው አስተዋጽኦ ከቅድስት ቤተ ክርስቲያን ደን ፕሮጀክት ተጠቃሚዎች እንደተበረከተላቸው በስልክ ከኛ ጋር ቆይታ ባደረጉት ወቅት ገልጸውልናል አመልድ ኢትዮጵያ የሚባለውን የመመራው ድርጅት ካሉት ፕሮግራሞች አንዱ የደን ልማት እና የድዛየው ጥበቃ ፕሮግራም ነው እና በዚህ ፕሮግራም ውስጥ ነባር እጽዋትን የሚጠብቁ አካባቢዎች ያሉበትን አካባቢዎች ፕሮጀክት ቀርጸን እንጠብቃለን። እንደ አጋጣሚ ሆኖ በእኔ በግሌ የድረ ምረቃ ትምህርት ለማሟላት እና ከዛም ወዲህ ባለ የምርምር ስራዬ አብዝቼ የምሰራው በቤተክርስቲያን እና ገዳማት በአብያተ ክርስቲያናት እና ገዳማት ተጠብቀው ለዘመናት የቆዩ እጽዋትን ነው። ነባር ዛፎች ልንላቸው እና በጣም በርካታ ናቸው። በሰሜኑ ኢትዮጵያ ከነሱ ውጭ አብዛኛው ተመንጥሮ አልቋል እና የብዛ ሕይወት ፋይዳቸው በጣም ትልቅ ነው። ፋይዳቸው በዓለም አቀፍ ደረጃ ዕውቅና ያገኘ ነው። የሆነ ሆኖ ግን ከፍተኛ የሆነ ጫና አለባቸው። የአካባቢው እርሻ የሚያርሱ ገበሬዎች ይገፋሉ። መሬቱን ከዋናው ቤተክርስቲያን ሕንፃ አርባ ክንድ የሚባለው ባህሉ አላቸው። ቀልመን እንዳለ ሆኖ ደግሞ አሁን ከውጭ በኩል ደምን ማጠር ያስፈልጋል። ሁለተኛ እርስ በእርሳቸው ደግሞ በሶስት ኪሎ ሜትር በአማካኝ ርቀት ስለሆነ ደነ ቤተክርስቲያኖቹ ያሉ የሚገናኙ ባዮ ኮሪደር የሚባል ማልማት በሚል ፕሮጀክት ነድፈን እየሰራን ነው እና አመልድ ስር ያሉ ፕሮጀክቶች ብቻ ሳይሆኑ አመልድ የሚያስተባብራቸው ሌሎች ድርጅቶች አሉ እና በጥቅሉ እስከአሁን ድረስ ወደ ሰባ የሚደርሱ አብያተ ክርስቲያናት ደኖችን አጥረናል። መዝጊያ ተሰርቶላቸው ምና እንደዛ ነው እና ያንን ከተሰራላቸው ውስጥ አምስት አካባቢ የሚሆኑት ደራ ወረዳ ያሉት በጣም ደስ ስላላቸው ያው ለምስጋና መጥተው ያደረጉት ነገር ነው። ሽልማቱ የሰጡት በደቡብ ጎንደር ሀገረ ስብከት በደራ ወረዳ ቤተ ክህነት ስር የሚገኙ የስድስት አብያተ ክርስቲያናት እና የወረዳው ግብርና ጽሕፈት ቤት ተወካዮች መሆናቸውንም ዶክተሩ ጨምረው ገልጸዋል። እንደምሰራው ብዙ ቦታ ነው፣ ግን አሁን እነዚህ አሁን የመጡት ደቡብ ጎንደር ውስጥ ደራ ወረዳ የሚባለው በደቡብ ጎንደር ሀገረ ስብከት ደራ ወረዳ ውስጥ ያሉ አምስት አብያተ ክርስቲያናት ናቸው። በራሳቸው ፍላጎት ነው እንጂ ደራ ውስጥ ራሱ በጣም ብዙ ነው። ከሀያ በላይ ሚሆን ሰርተናል። እነዚህ ግን ያው በራሳቸው ፍላጎት የመጡ ናቸው። አመልድ በኢትዮጵያ ለሚገኙ ጥንታዊ ገዳማትና አድባራት ተፈጥራዊ ደኖቻቸውና ይዞታቸው እንዲጠበቅ ኅብረተሰቡን በማስተባበር አጥራቸው እንዲታጠርና በአካባቢው ለሚገኙ ድሃ ማህበረሰቦች የኑሮ ማሻሻያ ድጎማ እየሰራ የሚገኝ ተቋም መሆኑ ዋና ዳይሬክተሩ አክለው ገልጸዋል። ጥሩ አመል እንግዲህ የሚሰራቸው የደን ልማት ቅድም የጠቀስኩት ፕሮግራም ነው። የውሃና መስኖ ልማት ይሰራል። ለመጠጥ ውሃ እና ለመስኖ የግብርና ልማት አለው። እንደዚሁም የሥርዓተ ጾታ የወጣቶች ስራ ዕድል ፈጠራ ላይ ይሰራል። በመጨረሻ ደግሞ ችግር በሚኖርበት ጊዜ ለት እርዳታ የሚያቀርባል እና በአጋጣሚ ከቤተክርስቲያኗ ጋራ በዚህ በደን ልማት ዙሪያ በጣም በጥልቅ አብረን እንሰራለን ከየአጥቢያ ቤተ ክርስቲያኑ ጋር አልፎ አልፎ የውሃ ችግር ላለባቸው ገዳማት ደግሞ ውሃ እንቆፍራለን የውሃ ስርጭት እናደርጋለን የመስኖ አውታር የምንዘረጋላቸውም አሉ በችግር ጊዜ ደግሞ የዕለት እርዳታ በተለይ አሁን ባለፉት ሁለት አመታት የቱሪዝም ፍሰት ስለቀነሰ በጣም ችግር ላይ ያሉ ገዳማትን የዕለት የምግብ አቅርቦትን እንሰራለን። በብዙ ዘርፍ ነው አብረን የምንሰራው ከቤተክርስቲያኗ ጋር እርግጥ ከኢትዮጵያ ቤተክርስቲያን ጋር ብቻ ሳይሆን ከሌሎች እምነቶችም አብረን እንሰራለን እንደየአካባቢው እንደምንሰራው ፕሮጀክት ጠባይ ማለት ነው ግን በዚህ አጋጣሚ እንደው ቤተክርስቲያኗ እስከ ዛሬ ድረስ በትውልድ መካከል ጠብቃ ያኖሮቻቸውን እጽዋት ደን፣ እና በአጠቃላይ ብዙ ህይወት ከፍተኛ አደጋ ላይ የተጋረጠባቸው ስለሆነ ልዩ ትኩረት አድርጋ የመጠበቅ ስራ ብትሰራ በዚህ የሚሳተፉ መንግስት ያልሆኑ ድርጅቶችም ከቤተ ክርስቲያኗ ጋር አብረው ቢሰሩ እና ከጥፋት ብናድናቸው በጣም ጥሩ ነው። ኦልሞስት ከሰላሳ ሁለት ሺህ በላይ የሚሆኑ ደም ያላቸው አብያተ ክርስቲያናት እና ገዳማት አሉ። አሁን ኛ ነው ያለ ነው በጣም ጥቂቱን ነው። ሌሎችም በሌሎች አካባቢ ቢሰሩ መልካም ተግባር ይሆናል። በተለይ የሀገሪቱን የብዙ ሀይወት እና ደን ከመጠበቅ አንጻር ነው ማለት የምፈልገው ዶክተር ከአስራ ዘጠኝ ዘጠና ሰባት ዓ ም ጀምሮ በቤተ ክርስቲያን የደንና ብዝሃ ሕይወት ዙሪያ የተለያዩ ጥናቶችን ከተለያዩ ዩኒቨርሲቲዎች ጋር በማካሄድ ለዓለም አቀፍ ማህበረሰብ ግንዛቤ መፍጠር የቻሉ ሲሆን እመጓ መርበብትና ዝጓራ በተባሉ መጽሐፍቶቻቸውም አንቱታ ያተረፉ መሆናቸው ይነገርላቸዋል። በመጨረሻም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰንበት ትምህርት ቤቶች የሚዘመሩ ዝማሬዎች በማዕከል የተዘጋጁና የታረሙ መሆን ይገባቸዋል ተባለ። ለዝርዝሩ መምህር መዝገቡ ጌታቸው የስነ ጽሑፍ፣ ዜማ፣ ስነ ሕንጻ፣ ስነ መድኃኒት፣ ስነ ቁጥር መምህራን ከተለያዩ የዓለማችን ክፍሎች ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቤተመዛግብት በመምጣት ብዙ ጥናቶችን አጥንተዋል። አሁንም ላይ እያጠኑ ይገኛሉ። ከ967 ዓ.ም በኋላ መዝሙር በማይከል ተደርሶ በሊቃውንቱ ታሪሙ አለመላኩ የየአድባራቱ ሰንበት ትምህርት ቤት ተማሪዎች ወደ ግለሰቦች መዝሙር እንዲገቡ አድርገዋቸዋል ሲሉም አክለው ነግረውናል። ተድባ ማርያም ላይ አዛዥ ጌራና አዛዥ ራጉ የለናዘው የድጓውን ዘር ከአዲስ ጭማሪ ዘር ዜማውን ከዘፈለጊተው አመልክተው እስከዚህ ዘመን ለመዘምራኑ ባለመለየት እንዲያገለግሉ ትልቁን ሥራ ሠርተው አልፈዋል። በቅርብ ዘመን በልዩ ልዩ ቋንቋ የሚዘመሩ መንፈሳዊ ዝማሪዎች ከጥንተ መሠረቱ የቅዱስ ያሬድ ዜማ ያልወጡ እንዲሆኑ በወቅቱ የመንበረ ጸባዖት ቅድስት ሥላሴ ካቴድራል አስተዳዳሪ ክቡር ሊቀ ሥልጣናት ሀብተ ማርያም ወርቅነህ የኋላው ብፁዕ አቡነ መልከ ጼዴቅ ስብከተ ወንጌልና ሐዋርያዊ ተልእኮ ድርጅት የሚል ክፍል በአጥቢያ ደረጃ አዋቅረው መላ ሀገሪቱን በቅዱስ ወንጌልና ያሬዳዊ ዜማን ያለቀቁ ዝማሪዎች አገልግሎት እንዲሰጥ ማድረጋቸውን ክቡር ሊቀ ጉባኤ ማህሪ ጥበቡ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቤቶችና ሕንጻዎች አስተዳደር ምክትል ሥራ አስኪያጅ ተናገሩ። የካሴት አገልግሎት አለ። የካሴት አገልግሎት ቅዳሴው ወረቡ ባለሙያዎች ምቅናዩንም ሌሎቹም ይዘሙት እሱ ዝማሜ ስብከት እነዚህ ሁሉ እየተዘጋጁ የካሴት አገልግሎት ደግሞ ይሰጣል። በዚህ ሁኔታ የሐዋርያው ድርጅት አገልግሎት ራሱ መኪኖቹ ከድምፅ ማጉያ ከመኪኖቹ የተገጠመ ነበረ እና በከተማ አቋርጠው ሲሄዱ እየዘመሩ ወይም እየሰበኩ ነበር የሚሄድና በካሴቱ ኦርቶዶክሶች በዚህ ያለፉ ይባሉ ነበር። መዝሙር በማእከል ነው የሚዘጋጀው። ይህንን ደግሞ ድርሰቱን የሚያዘጋጁ በጣም የተማሩ ሰዎች ናቸው። አሁን መላከ ታቦር ብዙ መዝሙር አሏቸው። አይምሮ ማንደፍሮ የሚባሉ እሳቸውም ብዙ መዝሙር አላቸው። አሁን ለምሳሌ ኪነ ጥበብ ከዘመረው ውስጥ በአብዛኛው እነሱ የሰጡት ነው። ከነሱ የተሰጠው መዝሙር ነው። ያ የተዘመረ ዝማሬ እንደገና ደግሞ የድምጽ ጸጋ ያላቸው እንደነ ሊቀ ልሳናት ነቃ ጥበብ ወንድም ደግሞ እነሱም ይዘምራሉ። ደግሞ ይዘመራል። ድምጽ ያለው ሰውም ይዘመራ ይዘምራል። አዳዲስ መዝሙሮቹንም ይወጣል። እንደገና ደግሞ ለሰንበት ትምህርት ቤቶች ይሰጣል። ካሴቱ አገልግሎት፣ ሊቃውንቱ የሚዘሙ ኔንታ ቤተን የተቀረጹበት ነበር። ኔንታ ቤተ በጣም ደጋግመው እየመጡ ምቅናዩን ዘመዋል። እንደገና ደግሞ ሌላ የድርሰት ድርሰት መድረስ አለ። ደግሞ ምንድን ነው ድርሰቱ? መዝሙር የአውደ አመቱ ለምሳሌ የመላከታ ወራውን ርዕስ አውደ አመት የሚል ነበራቸው። የሲና መልማል የሚልም ነበራቸው። ኪነጥበ የሚዘምረው ከ967 ዓ ም በኋላ መዝሙር በማይከል ተደርሶ በሊቃውንት ፍታር ሙአለመላኩ የየአድባራቱ ሰንበት ትምህርት ቤት ተማሪዎች ወደ ግለሰቦች መዝሙር እንዲገቡ አድርጓቸዋል፣ ሲሉም አክለው ነግረውናል። ሰንበት ተማሪዎቹን በዚህ ያሰለጥ ነው። አሁን እኮ እንደዚህ አይነቱ አገልግሎት ሲቋረጥ መዝሙር ሳናቀርብ ስንቀር ሰንበት ተማሪዎ በራሱ ሌላ ሰው የጫነባቸውን መዘመር ጀመሩ፣ እንጂ በማእከል ነው የሚላክላቸው። ለዛ ስልጠና ይሰጣቸዋል፣ በቃ ይዘመራል። እና እንደዚህ የተደረገ በማእከል ነው የሚያልፍ፣ ለሰንበት ትምህርት ቤት መዝሙር እንግዲህ ከመንግስት ለውጥ በኋላ ሁሉም ጥግ ጥግ ሲይዝ ሰንበት ተማሪዎቹን የሚያቀርብላቸው ሲያጡ በቃ አንዱ መቶ ያሰለጠናቸውን በጎም ይሁን በውስጡ ሌላ ነገር ይኑረው ያንን ይዘው መዘመር ጀመሩ። ከዛ በኋላ ዋጋ ማውጣትም ጀመረ። ዝማሬ ወደ ገበያ ወጥቶ መቸብቸብ ጀመረ። ከዛ በኋላ ሁሉም እየዘመረ ማይከል ሳይጠበቅ ወደ ቤተ ክርስቲያን እንኳን ቀርቦ ትክክል ነው፣ ይሄ መልእክቱ መልእክቱ ጥሩ ነው በሚል ወይም ዜማው የቅዱስ ያሬድን ዜማ ላሀ የተከተለ ነው ሳይባል በዛም ዝም ብሎ መውጣት ጀመረ። ያ የተቋረጠው እዚህ የካሴት አገልግሎቱ ሲቋረጥ ነ በመጨረሻም ሊቀ ጉባኤ ማህሪ ጥበቡ የትምህርትና ዜማ መፋለስ እንዳይከሰት መዝሙር በማዕከል ተዘጋጅቶ በሊቃውንቱ ታርሞ ለየአጥቢያው አብያተ ክርስቲያን ሰንበት ትምህርት ቤት ሊላክ ይገባል ሲሉ ጥቆማቸውን አክለው ነግረውናል። አሁንም ቢሆን አልመሸም። በእርግጥ የጎለበተ ነው፣ በቀላሉ ወደዚህ ለማምጣት ይከብድ ይሆናል። በማዕከል ግን በሊቃውንቱ ጉባኤ እየተመረመረ ቤተ ክርስቲያኒቷ ሙሉ ኃላፊነቷ የራሷ ስለሆነ ሀብቱ፣ ዜማው የራሷ ስለሆነ ራሷ ብታሰራጭና በራሷ ሁኔታ ቢሆን እንደነበረው እንደ ቀድሞዎቹ ቢሆን ጥሩ ነገር ይመጣል ብዬ አስባለሁ። የተወደዳችሁ ተመልካቾቻችን፣ የዕለቱ ዜና ቤተ ክርስቲያናችን ስትከታተሉት የቆያችሁትን ይመስል ነበር። ከሌሎች የጣቢያችን መርሃ ግብሮች ጋር ጥሩ ጊዜ አሳልፉ። በእኛ በኩል በዚሁ ቋጨን።